እንደምን አላችሁ የተወደዳችሁ አርሰናል በጉዲሰን ፓርክ ከኤቨርተን ጋር አንድ ለአንድ ስለተለያየ በጨዋታ ጥቂት ነገር ለማንሳት ነው በጉዲሰን ፓርክ አሁን ሶስት ተጨማሪ ጨዋታዎች ብቻ ናቸው የሚደረጉት ኤቨርተን ወደ አዲሱ ስቴዲየም በሚቀጥለው የውድድር ዘመን ስለሚጓዝ ማለት ነው ግን ለሚካኤል አርቴታ ደግሞ በተጫዋችነት ሰባት ዓመታትን ያሳለፈበት ስለሆነ በአሰልጣኝነት ወደ ጉዲሰን ፓርክ የሚመጣበት የመጨረሻው ጨዋታው ነበር። ስለዚህ ለሱ በግሉ የመጀመሪያ የእንግሊዝ እግር ኳስ ኤክስፒሪየንስ ሆኖ ወደ አርሰናል ከመሄዱ በፊት ከፕሪምየር ሊግ ስታይሊሽ አማካዮች መካከል አንደኛው የነበረበት የኤቨርተን አንበል ሆኖ ድንቅ አገልግሎት የሰጠበት በአንዳንዶቹ የውድድር ዘመኖች የክለቡ የአመቱ ኮከብ ተጫዋቻ የተባለበት በዋንጫ ባይታጀበም ስኬታማ ቆይታ የነበረበት ለአርሰናል ዝውውሩም ጥርጊያ ያበጀበት ስፍራ ነው። ይሄ ብዙ ትዝታ ያለው ይመስለኛል። ስለዚህ ለሱ የመጨረሻ ጉዞ ነበር ወደ ጉዲሰን ፓርክ። አርሰናል አንድ ለአንድ ያው ጨዋታውን ሲያጠናቅቅ፣ የአርሰናል ትኩረት በሙሉ ያው የፕሪምየር ሊጉ ጉዳይ የለየለት ስለሆነ የቻምፒየንስ ሊግ ጨዋታን ከግምት ያስገባ የተጫዋቾች ምርጫ ያሳረፋቸው ተጫዋቾች እና እንዲህ አይነት የላይን አፕ ውሳኔዎቹ በሙሉ የዚህ አመት የአርሰናል የተቀረው የውድድር ዘመኑ ትኩረት ሁሉ የሪያል ማድሪድ ጨዋታ እንደሆነ የሚያሳይ ለኔ የአርሰናል የዚህኛው የውድድር ዘመን የመጨረሻዎቹ ጨዋታዎች ካለፈ የውድድር ዘመን ካለፉት ሁለት የውድድር ዘመናት ኢቭን ወደ ኋላ ከወሰድ ነው ደግሞ ያለፉት ሶስት የውድድር ዘመናት ላይ 2021 22 የውድድር ዘመንም ለቻምፒየንስ ሊግ ቦታ እየተጫወተ ስለነበር መጨረሻ ላይ በቶተንሃም ተበልጦ ቢጨርስም ግን ክላይማክስ ነበረው። መጨረሻ አካባቢ የአሁኑ አንታይ ክላይማክስ ነው ማለት ይቻላል። ምክንያቱም ብዙዎቹ ጨዋታዎች አሁን ለአርሰናል የቻምፒየንስ ሊግ ቦታ ነው ያጣም፣ ለዋንጫ ተስፋ የለውም። ስለዚህ ብዙዎቹ ጨዋታዎች የፕሪሲዝን የውድድር ዘመን የመጨረሻ ጨዋታ ላይ የሚኖር እንግሊዞቹ እንደሚሉት ፍላት የመሆን ነገር አለው። አሁን ይሄ ጨዋታ ለተዝናኑት ጥሩ ጨዋታ አልነበረም። ሁለቱም ቡድኖች የሚጫወቱለት ብዙ ነገር የላቸው። እንግዲህ አሁን አስራ ሶስተኛው ሆኖ ከመጨረስ አስራ ሁለተኛው ሆኖ መጨረስ ኢንሴንቲቭ አለው። እያንዳንዱ ቦታ ትርጉም አለው። ግን ኤቨርተን የመውረድ ስጋት እንደሌለበት አውቋለሁ። ሴፍ ነው ለተጫዋቾቹ። እንደው አስራ ሁለተኛ ሆኖ መጨረስ ይሻላል ብሎ ሞቲቬትም ለማድረግ ያስቸጋል። የሞቲቬሽን ችግር ነበረበት ማለት አይደለም። ጨዋታው ግን በሁለቱም ቡድኖች በኩል ያ ውጤቱ ትልቅ አደጋ የሚፈጥር አለመሆኑ እነሱ ጆፓርዲ የሚሉት ያ ነገር የለም ጨዋታው ላይ። እኔ የባለፈው የፉልሃም ጨዋታም ላይ የቼልሲም ጨዋታ ተመሳሳይ ስሜት ፈጥሮብኝ ነበር። ስለዚህ የሚኬል አርቴታ ትኩረት በሙሉ የማክሰኞ ጨዋታ ላይ የመሰለው ለዚህ ነው። በእርግጥ በኋላ አርቢትሩ በሰጡት የፍጹም ቅጣት ምት ላይ ተበሳጭቷል። ከማክሰኞ ጨዋታ የአምስት ተጫዋቾች ለውጥ ነው ያደረገው። ፉላምን ማክሰኞ ካሸነፈው ቡድን ጆርጂኖ፣ ራሂም ስተርሊንግ የውድድር ዘመን ካለቀ በኋላ ካርሰናል ጋር እንደማይቆዩ የተረጋገጡ ተጫዋቾች ናቸው። ሁለቱ ጀምረዋል። ያኩብ ኪቪወር ጀምረዋል። ግን ስተርሊንግና ጆርጂኖ ከፌብሩዋሪ በኋላ ለመጀመሪያ ጊዜ ነው የፕሪሚየር ሊግ ጨዋታ ሲጀምሩ። ኪቪወር ደግሞ ካለፈው ዲሴምበር በኋላ በአራት ወር ውስጥ ለመጀመሪያ ጊዜ ነው ጨዋታ የጀመረው። ጋብሪኤል እንደምታውቁት እስከ ውድድር ዘመኑ መጨረሻ ድረስ ስለማይመለስ ምናልባት ብዙ ጨዋታዎችን ኪቪወር ሲሰለፍ ልናየው እንችላለን። እንዲያውም በጣም ጥሩ ኢምፕሬሽን ፈጥሯል ኪቪወር ሲጀምር የማክሰኞን ጨዋታ አሰልጣኙ እንዲያስጀምረው የሚያበረታታ አይነት ማለት ነው። በጣም ድንቅ ፓሶች ያቀብል አይቻለ። በቀደም አንድ ነገር ስናገር ነበር፣ አንዳንድ ተጫዋቾች መጥተው በሚስማማቸው ቦታ ሳይጫወቱ ወደ ሁለት ዓመት ከሆናቸው ጀጅ ማድረግ ይቻላሉ። አሁን ኪቪወርን በአርስናል ውስጥ የአርስናል ደጋፊዎች የሚተማመኑበት ተከላካይ እንዳልሆነ አውቃለሁ፣ ግን የግራ እግር የግራ የመሀል ተከላካይ ነው አይደለም? ወደ ግራ የሚያደለው የመሀል ተከላካይ። እዚህ ቦታ ላይ ኮ ሲጫወት አላየ ነው። ከስንት አንዴ ይጫወታል። ለምሳሌ አሁን በአራት ወር አንዴ ነው የጀመረው በቀደም በርግጥ በጊዜ ስለነበረ ጋብርኤል የተጎዳው ተቀይሮ ገብቶ ተጫውቷል። ግን አንድን ተጫዋች ጀጅ ማድረግ የሚቻለው በዚህ ቦታ ተከታታይ ጨዋታዎች የመሰለፍ እድል ሲያገኝ ነው። ያንን እድል አላገኘም። ስለዚህ ጥሩ ነው መጥፎም ነው የሚል የተሟላ ትንታኔ መስጠት ያስቸግራል። ግን ትላንትና አሰልጣኝ ሮቴት ሲያደርግ ከመጀመሪያ አሰላለፍ አርሰናሎች ከተካተቱት ተጫዋቾች መካከል አንደኛው ነበር። ለእኔ በጣም ጥሩ ኢምፕሬሽን ትቷል ብዬ ነማም ነው። አርሰናል በመጀመሪያ አጋማሽ በሊያንድሮ ትሮሳር አማካይነት ጎል አስቆጥሯል። በጣም ድንቅ ጎል ነው። የሁለት እግር የተዋጣለት ጨራሽ መሆኑን ታውቃላችሁ። እና ራሄም ስተርሊንግ ነበር የመጨረሻውን ኳስ የሰጠው የአርሰናል ሁለተኛ አሲስቱ ብቻ ነው ለራሄም ስተርሊንግ የኤቨርተን የመከላከል ህጻጽ ነበረበት ጎሉ። የፖዚሽኒንግም የብሎክ የማድረግም ድክመት ነበረበት። ግን ትሮሳር ድንቅ ጎል ነበር ያስቆጠረም። አሁን የመጀመሪያ አጋማሽ ያን ያህል ሌሎች ትልልቅ የጎል እድሎች የተፈጠሩበት አልነበረም። ግን አንድ ቡድን ከአንድ ጨዋታ ወደ ሌላ ጨዋታ ሲመጣ እንደዚህ የ50 ፐርሰንት ሮቴሽን ሲያደርግ እንዲህ አይነት ልዩነቶች ይፈጠራሉ። ሚኬል አርቴታ ለአንዳንድ ተጫዋቾች አሁን ትላንትና ሌላ የመሰለፍ እድል ያገኘው ከህዳር በኋላ ለመጀመሪያ ጊዜ በፕሪምየር ሊግ ጨዋታ የመጀመሪያ አሰላለፍ ውስጥ የተካተተው ቤን ዋይት ነው። ስለዚህ ምንድ ነው ባንድ ኦፍ ሚስፊትስ የሚሏቸው ብዙ የፊትነስ ጥያቄ ያለባቸው ተጫዋቾች አንድ ላይ የተሰለፉበት ወይ በቅርብ ጊዜ ብዙ ጨዋታ ያላደረጉ ተጫዋቾች የተካተቱበት ስለሆነ በጣም የተዋሃደ የተሰናሰለ ፐርፎርማንስ ለማየት ያስቸግራል። እሱ ሊሆን ይችላል። ወይ ደግሞ እንግዲህ የቀትር ጨዋታ ነው። የምሳሳት ጨዋታ አይወደድም በእንግሊዝ ሀገር፣ አጉል ሰዓት ላይ የሚደረግ ጨዋታ ስለሆነ እሱም ይሁን አላውቅም። ኤቨርተን ደግሞ ትንሽ ፊዚካል ቡድን እንደሆነ ታውቃላችሁ። ቡካዮ ሳካን ጋብርኤል ማርቲኔሊን ደግሞ ሁለተኛው አጋማሽ ላይ እንደተጀመረ የእነሱ መግባትም በጨዋታው ላይ አርሰናል አንድ ለዜሮ እየመራ ነው ብዙ የአርሰናልን የውድድር ዘመን በተመለከተ ትልቅ ልዩነት የሚያመጣ ጨዋታ አይደለም። ነገር ግን ሁለቱም ከጉዳት የመጡ ተጫዋቾች ስለሆኑ በተለይ ቡካዮሳካ በቀደም 25 ደቂቃ ነበር የተ የተጫወተው እዚህኛው ጨዋታ ላይ ደግሞ እሱ ለማድሪድ ጨዋታ ከማዘጋጀት አላማ ጋር 45 ደቂቃ ተጫውቷል። ጋብርኤል ማርቲኔሊም እንደዚሁ የሳካ አይነት ጉዳት የለበትም፣ ግን እሱም ቢሆን ጉዳት ገጥሞታል በቅርብ ጊዜ። ስለዚህ እያንዳንዱ የሚወሰነው ውሳኔ ከዛ አንጻር የተቃኘው ውሳኔ ነው ብዬ አስባል። ግን ውዝግብ ደግሞ አላጣም። ሁለተኛው አጋማሽ እንደተጀመረ ነው አርቢትሩ የፍጹም ቅጣት ምት ለኤቨርተን የሰጡት፣ ጃክ ሃሪሰን ላይ ማይልስ ሉዊስ ስኬሊ ጥፋት ሰርቷል በሚል ነው የፍጹም ቅጣት ምቱን የሰጡት። ያው አንዳንድ ተጫዋቾች በአንዳች ወይ በሌላ ምክንያት የአርቢትሮች አይን ውስጥ መግባት ይጀምራሉ። ማይልስ ስኬሊ እንደዛ የሆነ ይመስለኛል። አሁን እንደምታውቁት በወልቭስ ጨዋታ ላይ በኋላ ፒጄም ወይል ራሱ የቀለበሰው የሻረው ቀይ ካርድ ነበር፣ ቅጣት እንዳይቀጣ ሆኗል። ከዛ በኋላ ማይክል ኦሊቨር በቀይ ያስወጡበት ጨዋታ ማለት ነው የዌስትሃሙ ጨዋታ ላይ በቀኝ መውጣት አልነበረበትም። ማለት ሚቻል ስ የመጨረሻ ሰው ነው ግን ምን እየሆነ መጣ? የእሱ ትራክ ሬከርድ የአርቢትሮች የቅጣት በትር እንዲያርፍበት እያደረገ ይመስለኛል። ሚኬል አርቴታ ከጨዋታው በኋላ አስራ አምስት ጊዜ አየሁት የፍጹም ቅጣት ምታያሰጥም። ሃሪሰን መጀመሪያ ጥፋት ሰራበት ከዛ በኋላ ግራብ ያረገው ሊይዘው ሞከረ ማይልስ ስኬሊ ግን ከሳጥን ውጭ ነው ይሄ ነገር የተደረገው ብሏል በእኔ አስተያየት በፍጹም የፍጹም ቅጣት ምታያሰብም በቀደም ከሊቨርፑል ና ኤቨርተን የመርሲሳይድ ደርቢ አንፊልድ ጨዋታ በኋላ በሰራ ነው ፕሮግራም ላይ እኔ የዳኝነት ጉዳይ ብዙም እየገባኝ አይደለም አሁን ትላንትና ዳረን ኢንግላንድ የሚባሉ አርቢትር ናቸው የፍጹም ቅጣት ምቱን የሰጡት እኚሁ አርቢትር ናቸው ከወልቭስ ጋር በነበረው ጨዋታ የቪያር ሩም ውስጥ የነበሩት የወልቭስ ጨዋታ ማይልስ ስኬሊ በቀይ የወጣበት ጨዋታ ማለት ነው ማይክል ኦሊቨር በቀይ ሲያስወጧቸው በቪዲዮ እንደገና ውሳኔውን እንዲከልሱ ጭምር አልጠየቋቸውም። ሳትሳሳት አልቀረህም አላሏቸውም። እዚህኛው ላይ ደግሞ ይህንን የፍጹም ቅጣት ምት ሰጡ። አንደኛ ከሳጥን ውጭ ነው፣ ሬክቲፋይ መደረግ ይችል ነበር። መጓተቱ የተጀመረው የፍጹም ቅጣት ምት ውስጥ ከመግባታቸው በፊት ነው። ግን ደግሞ እንደው በልዝብ አነጋገር በጣም ስስ ውሳኔ፣ ሶፍት ውሳኔ ነው። በተለይ ይሄ ጨዋታ በዋንጫ ፉክክር ውስጥ ትርጉም ያለው ቢሆን ኖሮ አጀንዳ መሆኑ አይቀርም። እኚህ አርቢትር በቀደም ጀምስ ታርኮቭስኪ ያንን ፋውል አሌክሲስ ማካሊስተር ላይ ሲፈጽም የቪያር ኃላፊነት የወሰዱት እርሳቸው ነበሩ። ለዛም አርቢትሩን ጠርተው ይሄ ነገር ኤክሰሲቭ ፎርስ ነው፣ አደገኛ ታክል ነው፣ መልሰህ ብታየው አላሏቸውም አርቢትሩን። አርቢትሩ መጀመሪያ ሜዳ ውስጥ አላዩትም ወይም ውሳኔ አለማሳለፋቸው ስህተት ነው እንኳ ብንል ቪያር ለዚህ ነው አይደለም የሚጠቅመው። አሁን ሊገባኝ አልቻለም፣ ክሊር ኤንድ ኦብቪየስ የሚባል ነገር ምን እንደሆነ፣ የቪያር አጠቃቀም እንዴት መሆን እንዳለበት እነዚህ ሁሉ ነገሮች ግራ የሚያጋቡ ናቸው። አርሰናል በዳኝነት በዚህ ዓመት ብዙ የሚያወዛግቡ ውሳኔዎች ውስጥ እንዲያልፍ ሆኗል። እንደምታውቁት እነዛ የውድድር ዘመኑ ሲጀምር ጨዋታ በማዘግየት በሚል የተሰጡት የሊያንድሮ ትሮሳር እና ከዛ በፊት የዴክለራይስ ቀይ ካርዶች ሁለቱም ከዛ በኋላ አይታችኋል እንደ ጨዋታ በማዘግየት ምክንያት ቢጫ ካርድ ያየ ተጫዋች ከመጀመሪያዎቹ አምስት ስድስት ሳምንት በኋላ ኳላ አየ ነው ኢንኮንሲስተንት ነው ማለት ነው ውድድር ዘመኑ ሲጀመር አደረጉትና ከዛ በኋላ የምትተዉት ከሆነ ሁሉም ቡድን በተመሳሳይ ፕሌይንግ ፊልድ አይደለም የሚጫወተው ማለት ነው ለእኔ ችግር ነው ይሄ ኮንሲስተንት መሆን አለበት መጀመሪያ አካባቢ እንዲህ አይነት ፓኒሽመንቶች ነበሩ አምስት ቀይ ካርድ ነው የአርሰናል ተጫዋቾች የተመለከቱት ብዙዎቹም የሚያወዛገቡ ናቸው ብዬ አምናለሁ የፍጹም ቅጣት ምቱ ሌላ አይነት ነው፣ ግን አርቢትሩም ራሳቸው እንደሳቸው ባያወት ረዳታቸው በቪያር ክፍል ውስጥ ያሉት ሰው ይህንን ማየት ነበረባቸው። ሚኬል አርቴታ በዚህ ደስተኛ አልነበረም፣ ግን እንዳነሳሁት ከጠቅላላ የአርሰናል ሲዝን አንጻር ብዙ ልዩነት የሚያመጣ አልነበረም። ስለዚህ ሮቴት አድርጓል። ተጫዋቾች አንዳንድ ተጫዋቾች አሳርፏል። ቤንዋይት ጥሩ ተጫውቷል፣ አንዳንድ አጋጣሚዎች ውስጥ የመጠነኛ የፖዚሽን ችግር ቢኖርበትም ግን በጎ ዜና ነው አማራጭ መሆኑ። የመሀል ተከላካይ አድርጎ ከሳሊባ ጋር ለማጣመር ወይ በቀኝ ተከላካይነት ለመጫወት አማራጮች ይሰጣል። ስለዚህ እሱ መጫወት ጥሩ ዜና ነው። ዩሬን ቲምበር ጋብርኤል በተጎዳበት ምሽት እሱም ተጎድቶ ነበር። ነገር ግን ለትናንትናው ጨዋታ ደርሶ ተቀይሮ ገብቶ ተጫውቷል። ሁለቱም ተጫዋቾች ከጉዳት ነጻ መሆናቸው የጋብርኤል አለመኖር ሊያደርስ የሚችለውን ጉዳት በመጠኑ ቀንሷል። ኪቪ ወር ቅድም እንደተናገርኩት በጣም በጣም በጣም ጥሩ ተጫውቷል፣ በእኔ አስተያየት። ስለዚህ ነገሩ ሁሉ መታየት ያለበት ከማድሪድ ጨዋታ አንጻር ይመስለኛል። ሚኬል አርቴታም ያንን ለማድረግ ነው የሞከረው። የማጥቃት ተጫዋቾቹ ጥሩ እየተጫወቱ ነው። ሚኬል ሜሪኖ እንደምታውቁት የአርሰናል ዘጠኝ ቁጥር ሆኖ መጫወት ከጀመረ በኋላ ጎሎች አስቆጥሯል። እንደ አርሰናል ጥር ላይ ተጫዋች አምጥቶ አሁን ሜሪኖ ያስቆጠረውን ጎል ያህል አስቆጥሮ ቢሆን ኖሮ በጣም ጥሩ ዝውውር ነው የምንለው ይመስለኛል። ንጹሕ አጥቂ አይደለም። ልክ እንደው እንደ ኢመርጀንሲ ሶሉሽን ታይቶ የተጫወተ ተጫዋች ነው። በእርግጥ እዚህኛው ጨዋታ ላይ ጎል አላስቆጠረም፣ ግን በብዙዎቹ ጨዋታዎች ላይ ጥሩ ኢምፕሬሽን እየተዋ ያለ ተጫዋች ነው። በሳምንቱ አጋማሽ ፉልሃም ላይም ጎል አስቆጥሮ እንደነበር፣ ከዚያ በፊት ቼልሲም ላይ ጎል አስቆጥሮ እንደነበር እናስታውሳለን። የመጀመሪያ የሌስተር ጨዋታው ላይ ፒኤስቪ ጨዋታዎችም ላይ ጎል አስቆጥሯል። ስለዚህ በማጥቃት የተጠቀመበት ተጫዋች ጊዜያዊ መፍትሄ ቢሆንም የሚቀጥለው ክረምት ላይ የማጥቃት ተጫዋቾች ይጨምራል ብለን ስለምናስብ ሜሪኖ በዚህ ሮል አይቀጥልም። ጊዜያዊ መፍትሄ ነው፣ ግን ጥሩ ይመስለኛል እየተጫወተ ያለ ጋብሪኤል ማርቲኔሊ በቀደም በጣም ድንቅ ነበር ካስታኛ ሊቆጣጠረው አልቻለም እዚህኛውም ጨዋታ ላይ ተቀይሮ ከገባ በኋላ ጆርዳን ፒክፎርድ ሙከራ እንዲያድን የተገደደበትን ድንቅ ሙከራ አድርጎ ነበር ሳካ ተመልሷል ትልቅ ፕላስ ነው ይሄ በቀደም እንደተመለሰ ጎል አስቆጥሯል አሁን 45 ደቂቃ አግኝቷል ትሮሳር ደህና ነበር ጎል ማስቆጠሩ ብቻ ሳይሆን ፐርፎርማንሱም በጣም ጥሩ ነበር ስለዚህ ለአርሰናል የማጥቃት ተጫዋቾች ጥሩ መሻሻል ጥሩ መነቃቃት አለ። በቀደም ለዋኔሪ አስቸጋሪ ነበር። የትናንትናው ጨዋታ ግን የፉልሃሙ ጨዋታ ለመጨረሻ መጨረሻ ኳስ ሰጥቷል። እነዚህ ሁሉ የማጥቃት ተጫዋቾች ናቸው። ስተርሊንግንም ከቆጠረ እሱም አሲስት አድርጓል። እሱ እንኳን በማድሪድ ጨዋታ ትርጉም ያለው ሚና ይኖረዋል ብዬ አልጠብቅም። ግን እነዚህ ነገሮች ፖዚቲቭ ይመስሉኛል። ምንም ጉዳት አልነበረም። አስራአንድ አቻ ወጥቷል። አርሰናል አስራአንደኛ አቻ ነው ግን ባለፉት ሀያ ጨዋታዎች ውስጥ አንድ ጨዋታ ብቻ ነው የተሸነፈው። ከዚህ ከዌስትሃም ጋር የተደረገው ጨዋታ። ሁለቱ አጋማሽ ላይ ዴክላር ራይስ በቅጣት ምት ማርቲን ኦደጋርድ አንድ አጋጣሚ አግኝቶ ሳይጠቀም ቀርቷል። ሚካኤል ሜሪኖም ሌላ በጭንቅላት ጎል ማስቆጠር የሚችልበት እድል ነበረው። እነዚህን የጎል እድሎችም ፈጥሯል። ግን እንደው ለመዝናናት ካሰባችሁ የሚያዝናና ጨዋታ አልነበረም። አሁን ስምንት ጨዋታዎች ናቸው የቀሩት። ሊቨርፑል ተጨማሪ 11 ነጥብ ካገኘ የፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ስለዚህ ለእኔ የዋንጫው ጉዳይ አንዳንድ ብዙሃን መገናኛዎች አርሰናል የዋንጫ ተስፋ አብቅቶለታል ምናም የሚል ዘገባ ሲሰጡት አይቻለሁ። ይህንን ጨዋታ ለእኔ ቆይቷል እንደው እንደ ትልቅ የዋንጫ ፍክክሩ ላይ ልዩነት እንደተፈጠረ እንደፈጠረ ጨዋታ አድርጎ መረዳት ነገሩን ስትራች ማድረግ ይመስለኛል፣ ብዙ ልዩነት የሚያመጣ ስላልነበር። ስለዚህ በተቻለ መጠን ሚካኤል አርቴታ ለሪያል ማድሪዱ ጨዋታ እንደ መዘጋጃ የተጠቀመበት ነው። ሁለተኛው አጋማሽ ለቀ ያስገባቸው ተጫዋቾች የሚቀጥለውን ጨዋታ የሚጀምሩ ናቸው። ሳካ ማርቲኔሊ ኦደጋርድ አይነት ተጫዋቾች የሚቀጥለውን ጨዋታ የሚጀምሩ ናቸው። ለአንዳንዶቹ ደግሞ በጣም ደቂቃ የሚያስፈልጋቸው ፕሌይንግ ታይም የሚያስፈልጋቸው ተጫዋቾች ነበሩ። ቅር ቢሰኝም በአርቢትሩ ውሳኔ አሸንፎ ወደ ማድሪድ ጨዋታ መሄድ ለሞመንተም ይጠቅም ይሆናል። በራስ መተማመን ተከታታይ ጨዋታ በማሸነፍ ለሚኖር ሞመንተም ይጠቅም ይሆናል። ግን እንደው እንደ ፕሬፓሬሽን ካያችሁት ግን ሁሉንም ትኩረቱን የሪያል ማድሪ ጨዋታ ላይ ነው ያደረገው እና ካለማሸነፉ በስተቀር ሌላው ነገር ለዝግጅት የተዋጣለት ዝግጅት ያደረገበት ይመስለኛል። እንዳልኩት ከስኳድ ማኔጅመንት ተጫዋቾች ከማሳረፍ ለአንዳንድ ተጫዋቾች ደቂቃ ከመስጠት ከምን ከምን አንጻር ካየ ነው። ኖቲንጋም ፎረስት ደግሞ በምሽቱ ጨዋታ በመሸነፉ ምክንያት በቪላ አርሰናል እንዲያውም ከኖቲንጋም ፎረስት ጋር ያለውን የነጥብ ልዩነት በአንድ እንደገና ያሰፋበት ወይም በፊት ከነበረው የነጥብ ልዩነት ተጨማሪ አንድ ነጥብ ልዩነት የፈጠረበት ስለሆነ ሁለተኛው ሆኖ የሚጨርስበት እድልንም በአንድ በኩል በመጠኑ ያሰፋ ጨዋታ ነው ማለት ይቻላል። እንደው የማክሰኞ ጨዋታ ውጤት ምን እንደሚሆን እናያለን። የሚቀጥለው ሳምንት የብሬንፎርድ ጨዋታ መሰለኝ፣ አርሰናል ካልተሳሳትኩ ቀጥሎ የሚያደርገው የፕሪሚየር ሊግ ጨዋታ። እዛም ጨዋታ ላይ ሚኬል አርቴታ እንደዚሁ ከማድሪድ የመልስ ጨዋታ አንጻር ሁኔታውን ቢቃኘው፣ የስኳድ ማኔጅመንቱ የሚያሳርፋቸው ተጫዋቾች ጉዳይ ያ ቢሆን ብዙ የሚያስገርም አይመስለኝም።